ኦሪዝ ዘዳግም ምዕራፍ አራት ተራ ቁጥር አንድ ሙሴ የእስራኤልን ሕዝቦች እንዲህ አላቸው። አሁንም እስራኤል ሆይ፣ አለ እንዲታደርጉትና እንዲትሰሩት በሕይወትም እንዲትኖሩ የአባቶቻችሁም አምላክ እግዚአብሔር ወደሚሰጣችሁ ምድር ገብታችሁ እንድትወርሱ የማስተምራችሁን ሥርዓትና ፍርድ ሁሉ አስተውሎ አለ። ይህንን የማስተምራችሁን ትምህርት ሁሉ ተቀብላችሁ፣ ሰምታችሁ ሥራ ላይ ብታውሉት እግዚአብሔር አምላካችሁ የሚሰጣችሁን ምድር ተወርሳላችሁ አለ። ህዝበ እስራኤል የወረሷት ምድረ ርስት የመንግስተ ሰማያት ምሳሌ ነች። የመንግስተ ሰማያት ምሳሌ የሆነችውን ምድረርስትን ለመውረስ እግዚአብሔርን ማገልገል፣ ቃሉን መስማት፣ ህጉን መጠበቅ ተገቢ ሆኖ ከተገኘ ሰማያዊት ኢየሩሳሌምን፣ መንግስተ ሰማያትንማ ለመውረስ የእግዚአብሔርን ቃል ለመጠበቅ እንዴት አይገባም? ተራ ቁጥር ሁለት እኔ ያዘዝኳችሁን የአምላካችሁን የእግዚአብሔርን ትእዛዝ ትጠብቃላችሁ እንጂ እኔ ባዘዝኳችሁ ቃል ላይ ምንም አትጨምሩም፣ ከእርሱም ደግሞ አታጎሎም አለ የእግዚአብሔርን ቃል ረዘመ ብለው አያሳጥሩት አጠረ ብለው አያስረዝሙትምና፣ እኔ ከነገርኳቸው ትእዛዝ ውጭ ሌላ ትእዛዝ እንዳታመጡ እያላቸው ነው። አሁን እግዚአብሔር የተቸገረው የእሱ ትእዛዝ ሳይጠበቅና ሳይፈጸም ሰዎች የራሳቸውን ሕግ ከሕሊናቸው እያነቁ በራሳቸው ሕግ እየተፈላሰፉ ይህም ደግሞ ለሰው ልጆች ሁሉ እዳ፣ ፈተና፣ መከራ ሆኖ ይታያል። ተራ ቁጥር ሶስት በኤልፍ የጎርን የተከተሉትን ሰዎች ሁሉ አምላካቸው እግዚአብሔር ከመካከላቸው እንዳጠፋቸው እግዚአብሔር በብኤል ፌጎር ያደረገውን አይኖቻችሁ አይተዋል እና እናንተም እንደ ብኤል ፌጎር ሰዎች እንዳትሆኑ አለ። ተራ ቁጥር ሁለት እናንተ ግን አምላካችሁን እግዚአብሔርን የተከተላችሁ እስከ ዛሬ ድረስ ሁላችሁ በሕይወት ትኖራላችኋ አለ። እግዚአብሔርን የተከተለ ጆሮውን ለእግዚአብሔር የሰጠ እንደ እግዚአብሔር ፈቃድ የሚኖር ሁሉ አሁንም ቢሆን በሕይወትና በሰላም ይኖራል። ተራ ቁጥር አምስት እነሆ እናንተ ገብታችሁ በምትወርሷት ምድር ውስጥ እንዲህ ታደርጉ ዘንድ አምላኬ እግዚአብሔር እንዳዘዘኝ እንዳዘዘኝ ሥርዓትና ፍርድን አስተማርኳችኋለን። ደራ ቁጥር ስድስት ጠብቋት፣ አድርጓት። ይችን ስርዓት ሁሉ ሰምተው በእውነት ይህ ታላቅ ህዝብ፣ ጠቢብና አስተዋይ ሕዝብ ነው በሚሉ በአይዛ ፊት ጥበባችሁና ማስተዋላችሁ ይህ ነውና አለ የእግዚአብሔርን ቃል ሰምቶ እንደ እግዚአብሔር ፈቃድ የሚኖር ሰው ብልህና አስተዋይ እንደዚህ ያለ ሰው የለምና። እንደ እግዚአብሔር ፈቃድ ስትመሩ እግዚአብሔርን የማያውቁት ሁሉ አስተዋይና ብልሆች እንደሆናችሁ እነሱ ራሳችሁ ይመሰክራሉ እያላቸው ነው። ተራ ቁጥር ሰባት አምላካችን እግዚአብሔር በምንጠራው ጊዜ ሁሉ እንደሚቀርበን አምላኩ ወደ እርሱ የቀረበው ታላቅ ሕዝብ ማን ነው አለ። እግዚአብሔር እንደሚወደውና እንደሚያከብረው፣ እግዚአብሔር እንደታረቀውና መልካም ነገር እንደሚያደርግለት እንደዚህ ያለ ታላቅ ሕዝብ የለም። ታላቅ ሕዝብ ማለት እግዚአብሔር ዓይኑን ያሳረፈበት፣ ፈቃዱን የሚሞላለት የሚያሳካለት ሕዝብ ነው። ተራ ቁጥር ስምንት በዐይናቸው ፊት ዛሬ እንደማኖራት እንደዚህች ህግ ሁሉ ጽድቅ የሆነች ሥርዓትና ፍርድ የለ ያለው ሰው ታላቅ ህዝብ እንደዚህ ያለ ሰው ማን ነው አለ። ተራ ቁጥር ዘጠኝና አስር እግዚአብሔር ህዝቡን ወደ እኔ ሰብስብ፣ በምድርም በሕይወት በሚኖሩበት ዘመን ሁሉ እኔን መፍራት ይማሩ ዘንድ ልጆቻቸውንም ያስተምሩ ዘንድ ቃሌን አሰማቸው አለው ብሎ ተናገረኝ በተናገረኝም ጊዜ በአምላካችሁ በእግዚአብሔር ፊት በኮሬብ በቆማችሁበት ቀን ዓይኖቻችሁ ያዩትን ነገር ሁሉ እንዳትረሱ በሕይወታችሁም ዘመን ሁሉ ከልባችሁ እንዳይወጣ ይህንን ተጠንቀቁ፣ ነፍሳችሁንም በትጋት ጠብቁ። ለልጆቻችሁም ለልጅ ልጆቻችሁም ሁሉ አስተምሯቸው፣ አሳውቋቸው አለ። ይህንን አሁን የሰማነውን ቃል በኦሪት ዘጸአት ምዕራፍ አስራ ዘጠኝ ላይ ያለውን ሙሉውን እንድታነቡት ነው የማሳሰባችሁና እግዚአብሔር በዛ ሲገለጥላቸው ተራራው ከላይ እስከታች ከታች እስከ ላይ እየነደደ በጭስ ተሞልቶ ሙሴና እግዚአብሔር በእሳቱ ውስጥ እየተነጋገሩ እስራኤል ይሄን አይተዋል። አሁን ይሄንን ነው በኮሬብ ተሰብሰባችሁ እግዚአብሔር ሕዝቡ እንዲያምኑኝና እንዲፈሩኝ ወደ እኔ ያምጣልኝ ብሎ እንዳቀረብኳችሁ አይታችኋል እያለ ነው የነገራቸው ተራ ቁጥር አስራን እናንተም ቀርባችሁ ከተራራው በታች ቆማችሁ ነበር። እስከ ሰማይም መካከል ድረስ እሳት በተራራው ላስ ላይ ይነድ ነበር። ጨለማና ደመና፣ ድቅድቅ ጨለማም ነበር አላቸው። ኦሪት ዘጸአት ምዕራፍ አስራ ዘጠኝን ስታነቡት እዚህ ጋራ ይገናኝላችኋል። ታሪኩ የተፈጸመው እዛ ላይ ነው። ተራ ቁጥር አስራ ሁለት እግዚአብሔርም በእሳት ውስጥ ሆኖ ተናገራችሁ። የቃልን ድምፅ፣ ከቶ የቃልን ድምፅ ሰማችሁ እንጂ ከቶ መልክን፣ ፊትን አላያችሁም አለ። ድምፁን ብቻ ሰማችሁ እንጂ አለ። ተራ ቁጥር አስራ ሶስት ታደርጉት ዘንድ ያዘዛችውን ቃል ኪዳን፣ አስሩን ቃላት ነገራችሁ። አስሩ ትእዛዛት የዚያን ጊዜ ነው የተነገሩት። አስሩን ትእዛዛት ነገራችሁ፣ በሁለቱም ድንጋይ ጽላቶች ላይ ጻፋቸው አለ። ተራ ቁጥር አስራ አራት ተወርሷት ዘንድ ተሻግራችሁ በምትገቡባት ምድር የምታደርጉትን ፍርሃትና ፍርድ ሁሉ ያን ጊዜ አስተማራችሁ አለ። ተራ ቁጥር አስራ አምስት ያን ጊዜ አስተምራችሁ ዘንድ እግዚአብሔር በዚያን ጊዜ አዘዘኝ አላቸው። ተራ ቁጥር አስራ አምስት እግዚአብሔር በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ ከቶ መልክ አላያችሁም። እጅ ከቶ መልክ አላያችሁምና ፊቱን ሳታዩት ድምፁን ሰምታችኋልና ተጠንቀቁ አለ። ተራ ቁጥር አስራ ስድስት እንዳትረክሱ የተቀረጸውን ምስል የማንኛውንም ነገር ምሳሌ በወንድ ወይም በሴት መልክ የተሰራውን በምድር ላይ ያለውን እንዳታመልኩ። ተራ ቁጥር አስራ ሰባት የእንስሳን ሁሉ ምሳሌ በሰማይም በታች ከሰማይ በታችም የሚበረውን የወፍንም ምሳሌ ሁሉ እንዳታመልኩ። ተራ ቁጥር አስራ ስምንት በምድርም ላይ የሚሽከረከረውን ሁሉ ምሳሌ ከምድርም በታች በውሃ ውስጥ የሚኖረውን የአሳውን ሁሉ ምሳሌ እንዳታመልኩ። ተራ ቁጥር አስራ ዘጠኝ ይህንን እንዳታዘርጉት፣ አይኖችህን ወደ ሰማይ አንስተህ አምላክ እግዚአብሔር ከሰማይ ሁሉ በታች ላሉት ለአሕዛብ ሁሉ የሰጣቸውን ፀሐይንና ጨረቃን ከዋክብትንና የሰማይን ሰራዊት ሁሉ ባየ ጊዜ እንዳትሰግድላቸው እንዳታመልክላቸው እንዳትስት ተጠንቀቅ አለ። ይህንንም ኦሪት ዘጸአት ምዕራፍ ሀያ ላይ ያለውን እንድናነብ ያስፈልጋል እግዚአብሔር በዛ ላይ ትእዛዙን አስቀምጧል እስሩን ትእዛዛት እዛ ላይ እናገኛቸዋለን ተራ ቁጥር ሀያ እናንተን ግን እንደ ዛሬው ሁሉ የርስቱ ሕዝብ ትሆኑለት ዘንድ እግዚአብሔር ወስዶ ከብረት እቶን ከግብፅ አወጣችው አለ በግብፅ ምድር አራት መቶ ሰላሳ ዘመን ይቀጠቀጡ የመሩትን ሰዎች ከጉፃውያን ባርነት ነፃ ጊያ እንዳወጣቸው እየተናገረ ነው። ተራ ቁጥር ሀያ አንድ እግዚአብሔርም በእናንተ ምክንያት እኔን ተቆጣኝ ዮርዳኖስንም እንዳልሻገር ከለከለኝ። አሁን ኦሪት ዘዳግም ምዕራፍ ሶስት ላይ ተናግረነዋል። እሱን ስታደምጡት ታሪኩን እዛ ላይ ስለጨረስነው አንደግመውምና ወደ ዘዳግም ምዕራፍ ሶስትን አድምጡት። ዮርዳኖስን እንዳልሻገር አምላክ እግዚአብሔር ርስት አድርጎ ወደሚሰጥህ ወደ መልካሚቱ ምድር እንዳልገባ ማለ። ተራ ቁጥር ሀያ ሁለት እኔ ግን በዚች ምድር እሞታለሁ፣ ዮርዳኖስንም አልሻገርም። እናንተ ግን ትሻገራላችሁ፣ ያችንም መልካሚቱን ምድር ተወርሳላችሁ አለ ሙሴ። ይህን እንዲህ ብሎ የተናገረበት ኦሪት ዘጸአት ምዕራፍ 17 ከቁጥር 7 ከቁጥር አራት ጀምሮ እስከ አስር ያለውንና ኦሪት ዘኍልቍ ምዕራፍ ሃያ ቁጥር አራት እስከ አስራ ሶስት እንደገናም ኦሪት ዘሁልቅ ምዕራፍ ሃያ ሰባት ቁጥር አስራ ሁለት እስከ አስራ አምስት ላይ ያለውን ስንመለከት በመሪባ ውሃ እግዚአብሔር አዝሞባቸው ነበርና፣ በዚህ ስላስቀየማችሁኝ ምድረ ርስትን አትወርሱም። ይህንን ሕዝብ ይዛችሁ እናንተ ምድረ ርስት አትገቡም ብሎ በሙሴና በአሮን ላይ ፈርባቸው። ሙሴና አሮን በበረሃ ነው የቀሩት እንጂ ምድረ ርስት አልገቡም። ይህን እየተናገረ ነው። ተራ ቁጥር ሀያ ሶስት አምላካችሁም እግዚአብሔር ከእናንተ ጋር የተማማለውን ቃል ኪዳን እንዳትረሱ አምላክም እግዚአብሔር የከለከለውን በማናቸውም ቅርጽ የተቀረጸውን ምስል እንዳታደርጉ ተጠንቀቁ አለ። ተራ ቁጥር 24 አምላክ እግዚአብሔር የሚባላ እሳት ቀናተኛም አምላክ ነውና። ተራ ቁጥር 25 ልጆችን የልጅ ልጆችን በወለዳችሁ ጊዜ በምድሪቱም ብዙ ዘመን በተቀመጣችሁ ጊዜ በረከሳችሁም ጊዜ በማናቸውም ቅርጽ የተቀረጸውን ምስል ባደረጋችሁ ጊዜ ታስቆጡትም ዘንድ በአምላካችሁ በእግዚአብሔር ፊት ክፉ የሆነውን ነገር በሰራችሁ ጊዜ ተወርሷት ዘንድ እንዲት ተወርሷት ተወርሷት ዘንድ እንዲት ተወርሷት ዮርዳኖስን ተሻግራችሁ በምትገቡባት ምድር ፈጥናችሁ እንደምትጠፉ እኔ ዛሬ ሰማይንና ምድርን በእናንተ አስመሰክርባችኋለሁ። ፈጽሞም ትጠፋላችሁ እንጂ ከቶ ረዥም ዘመን አትቀመጡባትም። ዘመናችሁ ያጥራል አለ። እግዚአብሔርን አለመታዘዝ እድሜ እንደሚያሳጥር፣ ሀብትን እንደሚያሳጣ፣ ሰላምን እንደሚነሳ፣ ጤናን እንደሚነሳ እያስተማራቸው ነው። ተራ ቁጥር 27 እግዚአብሔርም በአሕዛብ መካከል ይበትናችኋል። እግዚአብሔር በውስጣቸው በሚያኖራቸው በአሕዛብ መካከልም ጥቂቶች ሁናችሁ ትቀራላችሁ። አው ክፉ ሰው ዘሩ አይበረክትም እያለ ነው። ተራ ቁጥር ሀያ ስምንት በዚያም የማያዩትን የማይሰሙትንም የማይበሉትንም የማይበሉትንም የማያሸቱትንም በሰው የማይበሉትንም የማያሸቱትንም በሰው እጅ ከእንጨትና ከድንጋይ የተሰሩትን አማልክት ታመልካላችሁና እግዚአብሔር ይለያችኋል፣ አለ። ተራ ቁጥር ዘጠኝ ነገር ግን ከዚያ አምላካችሁን እግዚአብሔርን ትፈልጉታላችሁ። በልባችሁም ሙሉ በነፍሳችሁም ሙሉ የፈለጋችሁት እንደሆነ ግን ታገኙታላችሁ። እግዚአብሔርን በንጹሕ ልቡና ፍጹም በሆነ ልቡና ያሰበ የፈለገ ሰው ያገኘዋል፣ ይገናኘዋል። ተራ ቁጥር ሰላሳ ይህም ሁሉ በደረሰባችሁ ጊዜ ስትጨነቁ፣ በዘመኑ ፍጻሜ ወደ አምላካችሁ ወደ እግዚአብሔር ትመለሳላችሁ ቃሉንም ተሰማላችሁ አለ። ሰው በመከራ ተይዞ ተገድፎ ተጨንቆ አዝኖ እግዚአብሔር ሐዘኑን ሰምቶ ችግሩን ናይቶ ሲረዳው ያን ጊዜ አምላኩን ያውቀዋል። ግን በመከራ ሳይያዙ ወደ እግዚአብሔር መመለሱ ብልህነት ነው፣ ጥበብ ነው። ተራ ቁጥር ሰላሳ አንድ አምላክህ እግዚአብሔር መሐሪ አምላክ ነውና አይተኸውም፣ አይተውህም። አምላክህ እግዚአብሔር መሐሪ አምላክ ነውና አይተውህም፣ አያጠፋህምም፣ ለአባቶችህም የማለላቸውን ቃል ኪዳኑን እሱ አይረሳምና። ተራ ቁጥር ሰላሳ ሁለት እግዚአብሔር ሰውን በምድር ላይ ከፈጠረው ጊዜ ጀምሮ ከሰማይ ዳር እስከ ዳርቻዋ ድረስ ከቶ እንዲህ ያለ ታላቅ ነገር ወይም እንደ እርሶ ያለ ከቶ ተሰምቶ እንደሆነ ከእናንተ በፊት የነበረውን የቀድሞውን ዘመን ጠይቅ አለ። አምላክህ እግዚአብሔር አንተን ከግብፅ ምድር ሲያወጣ የኤርትራን ባሕር ከሁለት ከሶስት ከህሎ እንዳሻገርህ አይተሃል። ግብፃውያንን በኤርትራ ላይ ሲያሰጥማቸው አይተሃል። እንደዚህ ያለ ከዚያ በፊት ሆኖ አያውቅም። አምላክህ የላንተ የሠራውን ሥራ አስብ እያለ ነው። ተራ ቁጥር ሰላሳ ሶስት አንተ ከእሳት ውስጥ ሆኖ ሲናገር የእግዚአብሔር ድምፅ እንደ የእግዚአብሔርን ድምፅ እንደ ሰማህ ሌላ ህዝብ ሰምቶ በሕይወት ይኖራልን? አለው። ቅድም እንደተናገር ነው። በሲና ተራራ ላይ ለሙሴ ተገልጦ ሲያናግረው ተራራው ከላይ እስከ ታች በሰዓት እየነደደ እነሱ ግን ድምፅ እየሰሙ ነበርና እንደ ሌላ ሰው እንደ እናንተ ይሄን ቢሰማ በሕይወት ይኖራል ወይ? እናንተ ግን የወዳጆቹን ልጆች ስለሆናችሁ በእሳት ውስጥ ድምፁ ሰምታችሁ ለመኖር ያስቻላችሁ ወዳጆቹ ስለሆናችሁ ነው እያለ ነው። ተራ ቁጥር 34 አምላካችሁ እግዚአብሔር በዓይናችሁ ፊት በግብፅ ለእናንተና ለእናንተ እንደሠራው ሁሉ በፈተናና በተአምራት በድንቅና በሰልፍ በጸናች እጅና በተዘረጋች ክንድ በታላቅም ማስፈራት እግዚአብሔር ከሌላ ሕዝብ መካከል ገብቶ ለእርሱ ሕዝብን ይወስድ ዘንድ ሞክሮ ነበርን? አለ። እግዚአብሔር እንደ እናንተ ገንዘብ ሊያደርገው ከሰው ለይቶ ያቀረበው ሰው ነበረ ወይ? ከፈጠረው ፍጥረት ለይቶ ያቀረባችሁ እናንተን እንደሆነ ወውቁ እያለ ነው ተራ ቁጥር ሠላሳ አምስት እግዚአብሔርም አምላክ እንደሆነ ታውቅ ዘንድ ይህ ለአንተ ተገለጠልህ፣ ከእርሱም ሌላ አምላክ የለም አለ። ተራ ቁጥር ሰላሳ ስድስት ያስተምርህ ዘንድ ከሰማይ ድምፁን አሰማህ፣ በምድርም ላይ ታላቁን እሳት አሳየህ፣ ከእሳትም ውስጥ ቃሉን ሰማህ። አሁንም ቁጥር ዘጠኝ እስከ አስር ድረስ ያለውን ኃይለ ቃል እዚሁ ምዕራፍ አራትን እንደሰማችሁት ያሙኑኝ ዘንድ ይታዘዙ ዘንድ ቃሌን ላሰማቸው ወዳለውና ሰብስብልኝ ብሎ ወደ ሲና ተራራ እንዲሰበስባቸው አደረገ። አሰማቸው ድምጡን በእሳት ውስጥ ሆኗል። እንደዚህ ለማንም አላደረገም እያለ ነው። ተራ ቁጥር 37 እና 38 ስምንት አባቶችህን ወዷልና አለ። አብርሃምን ይስሐቅን ያይቆብን ማለት ነው። አባቶችህን አብርሃምን፣ ይስሐቅን ያይቆብን ወዷልና ከእነርሱ በኋላ ዘራቸውን መረጠ። ዛሬ ዛሬ እንደሆነ ሁሉ ከአንተ የጸኑትን ታላላቆችን አይዛብ በፊትህ እንደሚያወጣቸው እንደሚያስወጣቸው አንተንም እንደሚያስገባህ እንደሚያወርስህ ምድራቸውንም ርስት አድርጎ እንደሚሰጥህ ከአንተ ጋር ሆኖ በታላቅ ኃይሉ ከግብፅ ምድር አወጣህ አለ። ተራ ቁጥር ሰላሳ ዘጠኝ እንግዲህ እግዚአብሔር በላይ በሰማይ በታችም በምድር አምላክ እርሱ ብቻ እንደሆነ ሌላም አምላክ እንደሌለ ዛሬ ይህንን እወቅ በልብህም ይሄንን አጥንተህ ያዝ አለ። ተራ ቁጥር አርባ ለአንተ ከአንተም በኋላ ለልጆችህና ለልጅ ልጆችህ መልካም ይሆን ዘንድ አምላክም እግዚአብሔር ለዘላለም በሚሰጥህ ምድር እድሜህም ይረዝም ዘንድ ሰላምህንም ታገኝ ዘንድ በረከትህም እንዳይጎልብህ እኔ ዛሬ የማዝህን ስርዓቱንና ትዕዛዙን ጠንቅቀህ ጠብቅ አለ። ተራ ቁጥር አርባ አንድና አርባ ሁለት በዚያን ጊዜ ሙሴ ትናንት ከትናንት በስቲያም ጠላቱ ያልሆነውን ባልንጀራውን ሳያውቅ የገደለ ገዳዩ ይሸሽባቸው ዘንድ ከእነዚህም ከተሞች ወደ አንዲቱ ሸሽቶ በሕይወት ይኖር ዘንድ በምስራቅ በኩል በዮርዳኖስ ማዶ ሶስት ከተሞችን ለየ። ተራ ቁጥር አርባ ሶስት ከተሞቹም ለሮቤል ነገድ በምድረ በዳ በደልዳላ ስፍራ ያለ ባሶር ለጋድም ነገድ በገላዓድ ያለ ራሞት ለምናሴም ነገድ በባሳን ያለ ጎላን ነበሩ። ተራ ቁጥር አርባ አራት ሙሴም በእስራኤል ልጆች ፊት ያኖራት ሕግ ይች ናት። ተራ ቁጥር አርባ አምስትና አርባ ስድስት ሙሴና የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በመቱት በሐሴቦን ተቀምጦ በነበረው በአሞራውያን ንጉሥ በሴዎን ምድር በቤተፌጎር አንጻር ባለው ሸለቆ በዮርዳኖስ ማዶ ከግብፅ በወጡ ጊዜ ሙሴ ለእስራኤል ልጆች የተናገረው ምስክርና ስርዓት፣ ፍርድ ይሄ ነው። ተራ ቁጥር አርባ ሰባት የእርሶንና የባሳንን ንጉሥ የአግን ምድር በምሥራቅ በኩል በዮርዳኖስ ማዶ የነበሩትን የሁለቱን የአሞራውያንን ነገሥታት ምድር